ተመልከቱ ይሄንን፣ ላይክ ሼር ማድረጋችሁን እንዳትረሱ። እንዴ ይሄንን ጉድ ነው ስማ፣ እመቤታችንን አስከሬን እነሆ ከመቃብር ተነስቶ እያጀቧት ወደ ሰማይ ሄዳለች። በስማም ወደ ምን ነው? ከዛ በኋላ እመቤታችን ጥር 21 ቀን በዕለተ እሁድ እንዳረፈች፣ በዕለተ ማክሰኞ ደግሞ ትንሣኤዋ እንደሆነ ያኔ ልጇ ኢየሱስ ሞቶ ተነሳ እያሉ ይሄው ዛሬ ድረስ ይሰብካሉ አሁን ደሞ እሷ ሞታ ተነስታ ሌላ ነገር ሊከሰት ነው። ለምን ሄደን አናቃጥላትም? ሬሳውንስ ለምን በሳት አናጋየውም? ብለው እመቤታችንን ሊያቃጥሉ መጡ። ይልቁንም ከመካከላቸው አንዱ የእመቤታችን ቅድስት ድንግል ማርያም ክብርት የሆነ የሰውነቷ ባረፈበት እንሆ በአስከሬኑ ላይ እጆቹን አድርጎ ሊያቃጥላት መቃብር እንሆ ለመቃብር እንዳትገባና ትንሣኤዋ ወይም ተነገረ ብለው እነሆ ለዓለም እንዳይናገሩ ለማድረግ የዛን ጊዜ እነሆ የእመቤታችንን አስከሬን ሊያቃጥል ጎተተ። የዛን ጊዜ የተመለከታት ቶማስ ነበረ። በሕንድ አስተምሮ ሲመለስ እመቤታችን ስታርጋያት ደነገጠ። ከደመናውም ይወድቅ ዘንድ ልቡናው ተበጠበጠ፣ አዘነ፣ ተከዘ። እንዲህም አላት፦ እመቤቴ ቀድሞ የልጅሽን ትንሣኤ ሳላይ አሁን ደግሞ ያንችን እነሆ እርገትሽን ሳልመለከት ትንሣኤሽን ሳላይ ሲል ቶማስ፣ አለችው አትዘን፣ እነሆ እንደው የሚያየኸው አንተ ነህ፣ ሐዋርያት አላዩም። ይህ ምልክት ይሁንህ እንካ ብላ ሰበኗን ለቶማስ ሰጠችው። ቆንጆ ትምህርት ነው። በጣም የሚገርም ነው። ስቃቹ ብቻ እንዳታልፉ። ይሄ ትምህርት ከጀርባው ምን አለ የምለው በደንብዩ ኢየሱስ በሰራው ስራ ላይ፣ ሞትና ትንሳኤ ላይ የሚጨመር ሌላ ስራ ነው። ይህንን ትምህርት እንደ ቀላል እንዳታይ፣ ትውልድ የኢየሱስን መሞትና መነሳት እንደ ቀላል ነገር እንዲያ የሚሰራ ሴራ ነው። ሌላም አለ እንድባል የሚሰራ ሴራ ነው። ሞቶ የተነሳው እኛ የምናውቀው ኢየሱስ ክርስቶስ ብቻ ነው። ሌላው ተረት ነው። በሙሉ ተረት ሰው፣ የፈጠረ ሰው ሰራሽ ትምህርት ነው። መጽሐፍ ቅዱስ ውስጥ የለም። ለማንኛውም ቆንጆ ተረት ነው። ኢየሱስ ብቻውን ነው ያለ። እንዳልካቸው ዘነባን ጌታ ከምን ውስጥ እንዳወጣው ስሙ። አቤት አቤት አቤት! የኢየሱስ ስም ይባረክ። አሁን ያለበትን አይታችኋል። የድሮን ይህን ተመልከቱ። እንዳልክ ልጅ የፈለጋችሁትን ጥያቄ መጠየቅ ይችላል። የፈለጉትን የፍቅር ጥያቄ። አዎ፣ በነገራችን ላይ መናፍቅ ነው ያለችው። ብዙ ጊዜ የፕሮቴስታንትና የኦርቶዶክስ ልዩነት ሰው የመስቀል የማርያም የጸበል ምናምን ይመስላል። ልዩነቱ ትልቁ ልዩነቱ ተዋህዶ የሚለው እነሱ ተዋህዶ የሚለውን አይቀበሉም። የማርያምን ስጋ ተዋህዶ ሳይሆን ተቀላቀለ ብሎ ነው የሚያስተምረው። አስተምሮታቸው ያ ነው። ምንፍቅና ማለት ትልቁ ምንፍቅና ያ ነው። ኢየሱስ አልተቀላቀለም። ለምሳሌ ጠናና ውሃ ወይንም ዘይትና ውሃ አይዋሃድም፣ ይቀላቀላል። በእነሱ አስተምሮ ማለት ነው። እኛ ግን ፍጹም መለኮት የሆነ ስጋ ለብሶ ከማርያም ከስጋዋ ስጋ ከደሟ አይደል ነስቶ ነው ተውብለን እናስተምራለን። እነሱ ግን ከላይ አካል ይዞ መቶ ነው ማጸኗ ውስጥ የሆነ ሚራክል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

ይነበብ ትሩ በነገራችን ላይ ብዙ የወንጌል አንድምታ ያመጣል። የቤተክርስቲያን ሰዎች ለምንድን ነው መጠጥ ቶሎ ማይሰክሩት የሚባለው? በጠላ ስለጀመሩ እኮ ነው። ትላንትና አንድ ካህን እና አንድ ፓስተር ቁጭ ብለው አይ ጠጅ ይመጣልኛል ከአንዳንድ በቃ ከዛ ፓስተርንም አይ፣ በጌታ በኢየሱስ አልፈልግም። እኔ ሻይ አምጡልኝ። አዎ፣ እዛ ሻይ አመጣለታለሁ። በውጭ እኮ ይጠጣሉ። እራሱ አይጠጣም። አሁንም ይደግማል፣ አሁንም ይደግማል እንደ አሉ። አባ፣ ሰማችሁ? ኧረ ጠላ በደንብ አድርጋችሁ ወንጌልን እንድተነትኑ ያደርጋል እያለ ከጎን ሰው ያወራ ወተት ከቡና ጋር ዘይት ከዋጋ እያለ ይሄን እዚህ ግባ የማይባል ጥቅስ እያወራ ከምኖርበት እግዚአብሔር አምጥቶ መጽሐፍ ቅዱስን እየጠቀሰ እንዲያወራ አደረገ። ዘይት ከዋጋ እያለ አይጠቅስም፣ መጽሐፍ ቅዱስን እየጠቀሰ ነው የሚያወራው። እግዚአብሔር ግን ከምን አይነት ጉድ እንዳወጣ አንድ ነው የጠጣው ጠላ ይላል። ዛሬን እየሰማችሁ እንደ ቀላል ነገር ምታዩ፣ እግዚአብሔር ሕይወታችሁን ይቀይራል። ወደ ኢየሱስ ነው። ዘይትና ውሃ እየጠቀሳችሁማ መኖር አትችሉም። ከመጽሐፍ ቅዱስ ያነበባችሁትን ያንን ጠቅሳችሁ እንድታወሩ መንፈስ ቅዱስ ይረዳቸዋል፣ ያግዛቸዋል። ኑ፣ ኢየሱስ፣ ኢየሱስ ህይወት ይሰጣል። ስለ እንዳልክ እግዚአብሔር የተመሰገነ ይሁን። ስም ወይንንም ጉድ ወይም ጠጅ እኮ የላቸውም ብላ የተናገረችው ለልጇ ለኢየሱስ ክርስቶስ። አዎ አንዳንዶች ያልገባቸው እሱን አማላጅ ስላደረጉት ድንግል ማርያም አታማልድም ይላሉ። ወይን እኮ የላቸውም ብላ የተናገረችው ለልጇ ለኢየሱስ ክርስቶስ ነው። አልታዘዝሽም ማላላት ኤውሉት ጋሺ መልጃ ስለ ጠጅ አይደለ ሰውን ከእግዚአብሔር ጋር ስለማስታረቅ እንጂ። በብሎ ኪዳን የነበሩት ካህናቶች ሰውን ከእግዚአብሔር ጋር ለማስታረቅ ንጹህ የሆኑትን ነው ዮሐንስ ደም በመሰዋት ሰውን ከእግዚአብሔር ጋር ያስታርቁ ነበር። ይሄ ደግሞ ፌር ነበር፣ ምክንያቱም ዮሐንስንም የሚጠቡትንም ማምጣት ማይችሉ አቅመ ደካሞች ኃጢአታቸው ሳይሰር የላቸው ይሞቱ ነበር ፌር አለበርም የሰው ልጅ ከሄደ ስለዚህ ሰውን ከእግዚአብሔር ጋር ለማስታረቅ አንድ ንጹህ የሆነ ደም ያስፈልግ ነበር ለሰው ልጆች ሁሉ በነጻ የሚሰጥ ስለዚህ እግዚአብሔር ልጁን በመስቀል ላይ ገደለው በክርስቶስ ኢየሱስ የደም ምልጃ የዘላለም ህይወት አገኘ ምልጃ ማለት ሰው ከእግዚአብሔር ጋር ለማስታረቅ ያም ደግሞ ደም ይፈልጋል። ንጹህ የሆነ ለሰው ልጆች ሁሉ የሚሆን ፌር የሆነ ደም ያስፈልጋል። ስለዚህ ክርስቶስ ኢየሱስ ደሙን ይዞ አማለደልን፣ መንግሥተ ሰማያትንም መውረስ ሆነልን። ምልጃ ስለ ወይን ጠጅ አይደለም። ወዳቸዋለሁ በጣም ነገር ግን ምልጃ ሰውን ከእግዚአብሔር ጋር ስለማስታረቅ ወዳቸዋለሁ። ምልጃ ስለ ወይን ጠጅ አይደለም። ሰውን ከእግዚአብሔር ጋር ለማስታረቅ አንድ ደም ያስፈልጋል። ንጹህ የሆነ ደም እሱም የኢየሱስ ነው። አለቀ። ከዚህ ውጪ ወደዚህ ወደዚህ ማውሰድ አይቻልም። ክብር ነው ለኢየሱስ። አራይነት ስም ውስጥ የእግዚአብሔር እጅ በግልጽ ማለት ነው አንድ ሕፃን የእናቱ ማዕፀን ውስጥ ሲገጣጠም የሚያሳይ እንግዲህ ቪዲዮና አልትራሳውንድ እንግዲህ ተለቆ ዓለም ላይ መነጋገሪያ በዚህ ሰዓት ቫይራል ሆኗል ማለት ነው። ሰው ላይ እያወራ ያለው ስለሱ ነው። ዛንድ ኦፍ ጋድ ዛንድ ኦፍ ጋድ እየተባለ ነው ማለት ነው። ታሪኩ የጀመረው አማንዳ ፎስተር የምትባል ሴት ናት። እንግዲህ እርጉዝ ናት፣ እና አልትራሳውንድ ክትትል አላት ሁሌ። እሷ እንደተናገረችው አልትራሳውንድ ክትትል በሚኖረኝ ሰዓት ዶክተሬ ክፍል ውስጥ ተንበርክኬ፣ ሁሌ እግዚአብሔር ወይ እጅ በልጄ ላይ ይሁን እያለች እንግዲህ ሁሌ ትጸልያለች እንደተናገረችው። እና አጋጣሚ ነው እንግዲህ ከሁለት ቀን ከሶስት ቀን በፊት እንግዲህ በተነሳችው ላይ እሷም አላስተዋለችውም። ቤት ሄዳ እንግዲህ ትንሽ ውጣ ልጇ ነው ሌላ እንግዲህ ማ ይሄ እጀ ማኑ ብሎ እንግዲህ ካልትራ ሳውንዶቹ መካከል አንዱ ላይ ያሳያታል ማለት ነው። እሷም ደነገጥኩ ነው ያለችው ማለት ነው። ከዛ ነው ለህዝብ ያጋራችሁ ማለት ነው። በጣም መነጋገሪያ ሆኗል ማለት ነው። እንግዲህ አስቡት፣ በቃ የኢሳያስ መጽሐፍ ነው የተፈጸመው ማለት ነው። ኢሳያስ ላይ የሰማነው ቃል በዓይናችን አየ ነው ማለት ነው። ኢሳያስ ደጋግሞ እንግዲህ በእጁ የሰራ የሚበጅ በእጁ የሰራ የሚረዳ እያለ እንግዲህ ደጋግሞ ሲናገር የነበረውን እንደሚሰራ እግዚአብሔር በግልጽ እንግዲህ እየገጣጠመ አሳይቶናል ማለት ነው። በጣም ከዚህ በላይ ሞቲቬሽን የለም ማለት ነው። እንግዲህ አስቡት የዩኒቨርስ ጌታ እንግዲህ ዓለማትን፣ ጻአትን፣ ከዋክብትን፣ መንፈሳዊ ዓለምን፣ መላእክትን ያን ሁላ የፈጠረ ጌታ እንግዲህ ወርዶ አንተን እየሰራህ ነው ማለት ነው። በእናተ ማህፀን ውስጥ እያበጃጀ ነው ማለት ነው። ልክ ሸክላ ሰሪ ሸክላ በእጁ እንዳለ ይላል አይደል መጽሐፉ ራሱ። ልክ እንደ ሸክላ ሰሪ እሱ ነው እያንዳንዱህን ህን ክሬት የሚያደርግ ማለት ነውና ከዚህ በላይ ሞቲቬሽን የለም። የትነሽነች ስሜት ለሚሰማችሁ ከሚሰማችሁ፣ ዝም ብላችሁ ድንገት እንደመጣችሁ ለሚሰማችሁ፣ ዝም ብላችሁ እንደተጣላችሁ የሚሰማችሁ፣ በእግዚአብሔር በራሱ እጅ ነው እንግዲህ እንደዚህ ተደርጋችሁ እንደምታዩት የተሰራችሁ ማለት ነውና፣ እንዴት ደስ እንደሚል ከዚህ በላይ ደስ የሚል ዜና የለም ማለት ነው። አንድ ነገር ግን አስታውሱ እኔ የተጣልኩ ነኝ፣ እኔ ትንሽ ነኝ፣ እኔ እንትን ነኝ ምናምን የምትሉ ሰዎች በእግዚአብሔር እጅ ነው የተሰራችሁት። ራሳችሁን ዝቅ አርጋችሁ አትዩ። እግዚአብሔር በአምሳሉ የፈጠረን ሰዎች ነን። ስለዚህ እንደ ተራ ሰዎች ራሳችሁን አትዩ። ክብር ሁሉ ለኢየሱስ ይሁን። ኃጢአት እድሜ ታላቅ ነው። አትችልም። ኃጢአት አልሰራም ብለህ አትችልም ነፃ ውጪ ያስፈልጋል። የሞት ህግ ይለዋል። ነፃ የሚያወጣ የህይወት ህግ ነው። አንተ አትችልም። መንፈስ ቅዱስ በአንተ ውስጥ ገብቶ ነው ገነጣጥሎ ጥሎ የሚያወጣው። እውነት ነው። መንፈስ ቅዱስ ሲመጣ ድሮ ለምደን የተቀመጥነውን ነው የኃጢአትን ኮተት ከላችን ላይ አራግፎ ንጹህ ሰው እንሆናለን። የኢየሱስ ስም ይባረክ። ይህንን ምስክርነት ስሙ፣ በጣም ደስ የሚል ምስክርነት ስሙ በደንብ አድርጋችሁ። የአስራ አምስት ዓመት ልጅ ነበርኩኝ ድንገት ለመንፈሳዊ ነገር መንፈስ ቅዱስ በልቤ ውስጥ ስሜት አሳደረብኝ። ስለዚህ ወደ ኦርቶዶክስ ቤተ ክርስቲያን የሄድኩ የእግዚአብሔርን ቃል ስሰማ ወንጌሎች የወደቁ እየፈለግኩኝ ማንበብ ጀምር በማነብበት ጊዜ ጌታ ኢየሱስ የሚያደርጋቸውን ድንቅና ተአምራቶች ስመለከትና ሳይ አንድ ጥያቄ ጠየቁ። ዛሬ ካህናት ለምን በኢየሱስ ስም አጋን እንትን አያስወጡም? ለምን ዛሬ ካህናት ሙታንን አያስነሱም? ለምን ዛሬ የእግዚአብሔር ድንቅና ተአምራቶች አይደረጉም? የሚለውን ጥያቄ ጠየቁ። ወደ ጌታም የመጣሁበት ምክንያት አንድ በጣም አብሮኛ አደገ ጓደኛዬ እየሄደ የእግዚአብሔርን ቃል የሚሰማ የእግዚአብሔር ቃል የሚሰማበት ቦታ እየሄደ የእግዚአብሔርን ቃል ይሰማ ነበር። ሕይወቱን ለኢየሱስ ክርስቶስ ሰጥቶ ተለውጦ ነበር። ያ ወንድሜ እየመጣ መንፈሳዊ ዝንባሌ ስላደረብኝ ስለ ጌታ ኢየሱስ ክርስቶስ ሲነግረኝ ነበረ። ግን አንድ ቀን የማልቀበለውን ነገር ስለነገረኝ በዛን ጊዜ በጣም ተበሳጨሁና፣ ሁለተኛ ምንም ነገር እንዳትነግረኝ አልኩት። አንድ ቀን ግን መጣና እውር ሲበራ አየሁ አለኝ። የት ነው ያየኸው? አልኩት። ጸሎት ቤት ሄጄ እጃቸውን ጭነው በኢየሱስ ክርስቶስ ስም ብለው ሲጸልዩለት የእውሩ ዓይኖች ሲበሩ አየሁ አለኝ። መስቀልም የለም አልኩት። መስቀል አልያዙም እን ሰዎች። ጠበልም የለም ጠበልም አረጩበት። በናዝሬቱ በኢየሱስ ክርስቶስ ስም ብለው ሲጸልዩለት አይኑ በራ አለ። ይሄ ነገር እውነት ከሆነ እኔ ስጠይቀው የነበረው ነገር ነውና፣ እባክ ይዘህኝ ሂድና ይሄን ተአምር ልይ አልኩት። በሄድኩ ጊዜ። ጌታን የምትቀበሉ ሲባል ጌታን ተቀበልኩኝ፣ እግዚአብሔርም ሲፈውስ አየሁ። ይሄ አርእስት ተሰጥቶኝ በዚህ አርእስት ላይ እንድናገር ሲጠይቁኝ ይሄ ሁሉ የጥንቱ ታሪክ ትዝ ስላለኝ ነው። በኋላም ደግሞ ጌታ ለአገልግሎቱ ስለ ጠራኝ በጠራኝ ጊዜ የሃይስኩል ተማሪ ነበርኩና በልቤ ውስጥ ለእግዚአብሔር ኃይል ለእግዚአብሔር ክንድ መነሳት በጣም የሚቃጠል ነገር ጀመረ። አባቶቻችን የነገሩን ድንቅና ተአምራቱ ወዴት አለ የሚለው ቃል በሕይወቴ ውስጥ እየጠነከረ እየጠነከረ እየጠነከረ ሄደና መጨረሻ ላይ በሕይወትና በሞት መካከል እንዳለ ሰው ሆኜ እንደ እብድ ሰው ሆኜ ጠዋት ማታ ስራዬ ማልቀስ ሆነ። ምግብ መመገብ አቃተኝ። ትምህርቴን በደንብ አልማርም። የሃይ ስኩል ዲፕሎማዬን ብታዩት የሚያሳዝን ግሬድ ነው ያለኝ። እኔ በሽተኛ እየው እንደው ቤተ ክርስቲያን ውስጥ አለቅሳለሁ። በጣም በሽተኞች ያሳዝኑኛል። መንገድ ላይ ሲሄድ ሳያቸው ያስለቅሱኛል። እግዚአብሔር ሆይ ምንድን ነው ከእኔ የምትፈልገው? አልኩት ካንተ የምፈልገው ይህን የምጠይቀው ነገር እንዲሆን ከፈለገ ከፈለክ አንተ ያለብህ ኃላፊነት ሌሎች ያድርጉት ማለት ሳይሆን አንተ ራስህን የራስህን ህይወት ስጠኝና ድርሻህን ፈጽም አለኝ። ጌታ ሆይ እኔ አገልጋይ ለመሆን አንድ ቀንም ፈልጌ አላቅም። ክርስቲያን መሆኔ ደስ ይለኛል አልኩት። ለምን አለኝ። የራሴን ምክንያቶች ነገርኩት። ፈራ ነበር ያኔ ወንጌላውያን። ከሌ ተራበ ከሌ ሶስት ቀን ጦሙን አደረ እከሌ ሸሚዝ አጥቶ እከሌ ሰጠው፣ ጫማው ተቀደደ፣ ይሄንን የሚሉ ነገር አይ ነበር። በተለይ አንድ ጊዜ ወንድሜ ምክሩን ሳየው ፊላደልፊያ ቤተ ክርስቲያን አዲስ አበባ የምታውቁት ካሳንቺስ አካባቢ ይህ ወጣት የሆነ ወንጌላዊ ህይወቱን ለጌታ የሰጠ እዛ ጉባኤ ውስጥ ትልቅ ካፖርት ለብሶ ገባ። ካፖርቱ ታች ነው፣ እጁ ረዝሟል ለብሶ ገባ። እና ይሄ ሰውዬ ያመዋል ወይስ ለማኝ ነው አልኩኝ። እንዴ እሱ እኮ ወንጌላዊ ምክሩ ነው አሉ። ይህ ሲደንቀኝ በዛው ልብሱ በበዛው ልብሱ ላይ እጁን ዘረጋና እግዚአብሔር እንዲህ ይላል ሲል መልአክ ይመስል ነበር። በኋላ ለምን ካቦርቱን አያወልቀውም በምልበት ጊዜ ሱሪው ስለተቀደደ ሰው ሰውነቱን እንዳያይበት ነው አሉኝ። ስለዚህ የወንጌላዊ መሆን አልፈልግም ነበር፣ ባህታዊ መሆን አልፈልግም የማለት አይነት ስሜት ነበር የነበረኝ። በኋላ ግን ወገኖች ሆይ ለእግዚአብሔር እሺ አልኩት። ታሪክ ውስጥ ከገባው መልእክቱ ምስክርነት ይሆናልና ማሳጠር አለብኝ። መልእክቴን ለመጀመር ነው ይሄን የተናገርኩት። እሺ ባልኩት ጊዜ ጌታን፣ ጌታ ሆይ እንግዲህ እኔ ከወጣው ኃይልህ በክብር እየተገለጸ እንዲሰራ ማየት ነው የምፈልገው እንጂ ኢየሱስ ያድናል ብቻ ማለት አልፈልግም። ያ ድንቅና ተአምራትህ ወዴት አለ ብዬ ጌታን ጠየቅኩት። የምትለው ይሆናል ግን እምልህን ሁሉ አድርግልኝ አለ። ጌታ ሆይ አንድ ምልክት ብጠይቅህ ቅሪልሃ አላልኩት። ጠይቀኝ አለኝ። ለኔ አእምሮ በጣም ትልቅ የሆነ በጣም ሰውን የሚያስደንቅ አንድ ድንቅና ተአምራት አሳየኝና ህይወቴ እንሰጣለሁ ላንተ፣ በቃ በዚህ እንስማማ አልኩት። ምልክትን ጠየኩት። እኔ ከዛ በፊትም ቢሆን ገና ድሮ ትምህርቱን ትቸዋለሁኝ። ስራዬ የጸሎት ቤት ማካሄድ ነበር እና ጸሎት ቤት ውስጥ ሆኜ ከወንድሞች ጋር ድሮ ሲሆን ይባል ነበረ። ወደ በላይ ዘለቀ ሀኒ የተወለደችበት ሰፈር ነው ጸሎት ቤቱ እዛው አካባቢ ነበር። ግን ያኔ እዛ መወለዷን አላውቅም በነገራችሁ ላይ እና እዛው አካባቢ ጸሎት ቤት ተከራይተን የእግዚአብሔርን ቃል ስንናገር በጸሎት ጊዜ አንድ ሽባ የሆኑ የሃምሳ ስምንት ዓመት አሮጊት ተሸክመው እንደገና እብድ የሆኑ ይዘው ገቡ። እብድ ናቸው። ሴትዮዋ በራሳቸው መጸዳዳት አይችሉም። ሰው ነው የሚያጎርሳቸው። መጡ። ከየት መጣችሁ? ከመርካቶ አካባቢ መጣን። ምን ፍለጋ መጣችሁ? እዚህ ስፍራ ሰው ይድናል ስላሉን ይዘናቸው መጣን። ሴትዮዋ ኦሮምኛ ነው የሚናገሩት። አማርኛ መናገር ስለማይችሉ በአስተርጓሚ የእግዚአብሔርን ቃል ነገርኳቸው። ጸለይኩላቸው። ወደ ቤታቸው ሄዱ። ማታ ተንበርክኬ ስጸልይ ያንኑ ጥያቄ፣ ጌታ ሆይ እንግዲህ የምልክቱን ነገር እንዴት ነው የምታረገው ስለው፣ ያቺ ዛሬ የመጣችውን አሮጊት ሴት ምልክት አድርጌ ሰጥቻለሁ አለ። እንዴ ጌታ ሆይ፣ እኛ ሴት እኮ ሽባ ናቸው፣ ለአስራ አምስት አመት መሄድ አይችሉም። በዚህ ላይ አምሯቸው የተነካ እብድ ናቸው አልኩት የጠየከኝ ይሄን አልነበረም አለኝ። በሌላ ጊዜ ሴትዮዋ እንደዚሁ በማገለግልበት ጊዜ ድንገት መጡ። እዛ ግቢ ውስጥ ሲመጡ ልጃቸው የሰላሳ አምስት አመት እድሜ ያላ ሴት ትሆናለች። እጇን ዘርግታ በሰፊው እልል እያለች ሰው ሁሉ ተከትሏቸው፣ እሳቸው አንዲት እንጨት ይዘው በዛ እንጨት እየተደገፉ መጡ። እኔ አይኔን ማየት አልቻለም። ያን ነገር ምን ሆነ? ይሄው እናታችን እኮ መሄድ ቻለች። አሁን እግዚአብሔር ይመስገን። ከዛ ከተጸለየላት ቀን ጀምሮ አእምሮዋ ተመልሶ ራሷ ትበላለች፣ ራሷ ትጸዳዳለች፣ ራሷን ትረዳለች። ስለዚህ ተፈወሰችልን አሉ። እንደገና ስጸልይ ጌታ መንፈስ ቅዱስ ፈውሴ አላለቀምና አሁንም ጸልይ አለኝ። ጸሌኩ እኛ ሴት ሁለተኛ ግን ሲመጡ ነገር ላሳጥረላችሁ፣ ጤነኛ ሙሉ ሴት ናቸው። ጌታ የተመሰገነ ይሁን አሜን። ከዛ ጊዜ ጀምሮ ጌታዬ አገለግለዋለሁ። እግዚአብሔር ይመስገን፣ አገለግለዋለሁ ወገኖቼ። በማገለግልበትም ጊዜ ሁሉ አምላኬ ነፍስንም መንፈስንም ስጋንም የሚፈውስ አምላክ ስለሆነ ነው ጌታ ይመስገን ዛሬ በእውነት ፈውስ አለን ብለን ስንጠይቅ መልሳችን አዎ ነው በቀላሉ ምክንያቱም አምላካችን ጌታችን ዛሬም አልተለወጠም ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለሙ ያው ነው። እግዚአብሔር የተመሰገነ ይሁን አምላካችን አልተለወጠም። ዛሬም ነገም እስከ ዘላለም ያው ነው። ስሙ ይባላል። ድንቅ ምስክርነት ነው። እግዚአብሔር ይሰራ። ዋናው እኛ ልባችንን ራሳችንን ሰጥተን ወደ እሱ መቅረብ ነው። ከዛ በኋላ በደንብ ነው በእኛ ሕይወት ላይ ተአምር የሚያሳየው። ስሙ የተባረከ ይሁን። አምልጠናል። በዚያ አምላክ ስር ሆነናል። ስሙ የተባረከ ይሁን። የኢየሱስ ስም የተባረከ ይሁን። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችሁ አለሁ። ተባረኩ።